ቅዱስ ዑራኤል ታዞ ሲመጣ ከቀራንዮ የተቀዳውን ደም ሊያሰራጭ፣ በየትኛው አገር ልጀምር አላቸው። ሁለቱም መላእክት ምን አሉት? በአንድ አንደበት ኢትዮጵያ ትቅደም። የሰዎቹ ቅጽል እንዳይመስላችሁ መላእክት የተናገሩት ፊደል ነው። አምንት የነበራችሁበት ትንሽ መንገዱ እንዲ እንዲያ ቢልም ትኖራላችሁ እዚያች ቅድስት ቦታ ድንግል ማርያም ምን አለች? ልጄ ከፈጠረው ምድር ኢትዮጵያን ቢያለቃትም እንደ ግሸን ደብረ ከርቤ የሰራው ቦታ የለም ብላ ድንግል ያመሰገነችው ነው። ደግ ስራ እንኳን ተሰርቶ ቢታሰብም ያጸድቃል። ክፉ ስራ ከሆነ መሰራቱ ቀርቶ መመኘቱም ያስጨንቃል። ፈተና ያልበገረው ወሬ ያልጣለው ህዝብ ብዙ ነው። በእምነቱ የጸና በምግባር የቀና ሕዝብ የታደለ ነው። ቤተ ክርስቲያን የፍግሳት ናት። ጠላቶቿ ቢበዙም እነሱን እያጠፋች ስታጠፋ አይታወቅባትም። እምትወረውረው ዱላ የላትም እማታደርገው ጸሎት ግን የለም። የፈጣሪ ቤተ መንግሥት ናትና ወደ ፍጡር ቤቱ ታተድም ወደ ፈጣሪዋን የምታመለክተው የእሱም ቤተ መንግሥት ሁና ነው እስከ ዛሬ የቆየችው። የግለሰብ ብትሆን አንድ ቀን በተነሳች።

ጳጳሳትንም ብናነሳ ነገስታትንም ብናወሳ መነኮሳትንም ብናነሳ ያለ ምዕመናን ቀድሞ የተገኘ ያስገኘ መሰረት፣ መነሻ፣ መፍለቂያ የለም። ሁሉም የሚገኝ እነሱ ነው። ክፉውም በጎውም፣ ደጉም፣ ጠማማውም፣ ቀናውም መፍለቂያ እነሱ ናቸው። ካህናት በጸጋ የወለዷቸው እንጂ በሥጋ የሚወልዷቸው እነሱ ናቸው። መሬት ከተፈጠረች ጊዜ ጀምሮ እስከምትደመሰስ የመጀመሪያ መሠረት ምእመናን ናቸው። በማስገኘትም በመስጠትም በማልበስም በማጉረስም በሁድ መመናን ናቸው እንደ ስሙ ትንሽ ናቸው፣ እንደ ስራው የበላይ ናቸው። ግን ከዘለቁ ነው የለውን እግዚአብሔር ልብሶች እንዴት አድርገው ያለብስታል? ጌታን እሱ ያለብስታል እንጂ! ስም ጠርቶ የመጣውን ችግር የጣለውን ዘመድ የጠላውን ዳሰው ቢያጎርሱት ቀዶ ቢያለብሱት ክርስቶስ ለበሰ ማለት የዚህ ጊዜ ነው። ሁለተኛ ምእመናን ቅጽላችሁ የሆኖ አርከ መሀይምናን የምእመናን ወዳጅ፣ ለእነሱ የሞተላቸው አሁንም ቢያጠፉ ችሬ እኩሉ እረኛ በማጣት የተበላ ነው። እኩሉ ምን አለበት እያለ የሚቀልል ነው። ከስንዴው እንክርዳዱ የበዛበት ነው። ሁሉንም ግን ችሎ የሚመግብ እሱ ነው። ምናልባት በሱ መግቦት ውስጥ እርዳታ አለ እንዳትሉኝ፣ በሱ መግቦት ውስጥ እርዳታ ሰጫ አለ እንዳትሉኝ የልመናውን በልመናው ተውት። መጋቤ ፍጥረታት ግን እሱ ነው። እርዳታ ማሰጭ ቢገባ የዘጠኝ ወር በጋ ፀሐይ ማን በሰጠን? የሶስት ወር ክረምት ዝናብ ማን ባፈሰሰልን? በሄሊኮፕተር ጭነን አምጥተን እናፈሰዋለን ባሉነ ነበር። ምእመናን፣ ይህን ያህል ቅጽል ካገኛችሁ ለስራው ለውስጣችሁ መንፈስ ቅዱስ ሲያውቅ በልዑል እግዚአብሔር ፍጹም ሰላም በሱ የጎደለ የለምና በእኛ ፍጹም ሰላም ሰበር ሰካው ይበዛልና አገም ጠቀሙ ይበዛልና በኢየሱስ ክርስቶስ ፍጹም ሰላም ከዘመነ ማቴዎስ ወደ ዘመነ ማርቆስ ሽግግር ነው። ሹመት ሽረት አይደለም። ያነጋገር ስህተት ነው። ማቴዎስ እረፍት ነው የወጣው። ማርቆስ በትኩ ወደ ስራው ነው የመጣው። እረፍትን ጨርሶ ይዘዋወራሉ እንጂ አይሿሿሙም፣ ነግሱም ከዚህም አልፎ አንዷን ወርሃ መስከረም አልፈን ከሁለተኛዋ ወርህ ወርሃ ጥቅምት በዘመን አቆጣጠር ሰባት ሺህ አምስት መቶ አስራ ስምንት መጋ ጥቅምት አንድ ቀን ከቀኑ ሶስት ሰዓት ላደረሰና አምላካችን ክብር ምስጋና ይግባው። እስከዚህ ሰላምታ ነው፣ መግለጫ ነው። ከዚህ ቀጥሎ ሶስት ርዕስ ያስጠቅሰኛል፣ የተሰራው ስራ ነው። አንዱ ጥቅስ ህንፃ ወውሉድ የአብዩ ስመ ነው። አንዱ ጥቅስ ኩሉ ይትከሀል ለዘየአምን ነው። አንዱ ጥቅስ ብፁዕ ሕዝብ ዘእግዚአብሔር አምላኩ ነው። ይገባችኋል። እንኳን ለደከመ በአቋሙ ለጸና ለአጥፊውም ቢሆን ተመልክተዋልና ምድራዊ መስጋል አይለይበትም። ከሰማይ ሲበጠር ሲንጠረጠር እዚያ መግቢያው ከባድ ነው። እዚህ ስንቅ ካለ ችግር የለም። ስንቅ ከሌለ የበይ ተመልካች መሆን አይቀርም። እና ይቺ ቅድስት ቤተ ክርስቲያን በየት መታ? ከእናንተ እጅ ገባይ ሲባል ከኖህ መርከብ ተሻግረን ወደ ሙሴ ድንኳን ነው የምንሄደው። ግበራ አለ ደብተራ ወሪት ከእሷ ተነስተን ወደ መቅደሰ ሰሎሞን ነው የምንሄደው። ወፈጺሞ ንጉሥ አኒጸ ቤቱ ለእግዚአብሔር ሰገደ በበረኪሁ ቤተ ክርስቲያንም ሰርቶ ንጉሱ ሰገደ ወደ ፈጣሪው መደ ሐሳቡ የተሳካለት ምኞቱ የሆነለት ሁሉ ሩጫውን ጨረሰ ማለት ነው። እንደ ጀመረው ቢሄድ ግን ጽድቁ አይቀርበትም እንጂ ደስታ አይሰማውም። ደግ ስራ እንኳን ተሰርቶ ቢታሰብም ያጸድቃል። ክፉ ስራ ከሆነ መሰራቱ ቀርቶ መመኘቱም ያስጨንቃል። ጨለማና ውሸት ያስጨንቃሉ። እውነትና ፀሐይ ካሰቡት ሀገር ያደርሳሉ። ከዚህ በኋላ ከመቅደሰ ሰሎሞን ተሻግረን ወደ የት እንሄዳለን? ወደ ምክራብ አይሁድ። በዚህ ሽግግር አምስት ሺህ አምስት መቶ ዘመን አምላካችን ሲመለቅ ስሟ ቤተ መቅደስ ብቻ ነው። በሌላ ጊዜ ማይዱን እስተምን ከፍተው ነው። አሁን እንዴት አደራችሁ ብቻ ነው። አስታውሱ። ባለቤቱ መጣ፣ ትምህርቱን አደለ፣ ስደቱን ከፈለ፣ ሁሉን አካፈለ ተሰቀለ፣ ሞተ፣ ተነሳ፣ አረገ በጸጋ ሳይለያቸው የኛ ስጋ በጽራሪያም ትነክስ ዘንድ አረገ። ስምንት ዓመት ከቆዩ በኋላ ቅድስት ቤተ ክርስቲያንን በፊልጵስዩስ መሰረቷት። ማን ማን አቶ ገሌ ሊቀ ካህናት ገሊ አይልም። ማመልከቻው የቅዱስ ጴጥሮስ በኋላ የመጣው ከሽፍትነት የተመለሰው የጳውሎስ የሐዋርያት ነው። መሠረትም እግዚአብሔር አብ፣ ሕንጻም እግዚአብሔር ወልድ፣ ፍጻሜም እግዚአብሔር መንፈስ ቅዱስ ስለሆነ ሃሌሉያ አነጽዋ ወሳረርዋ ለቤተ ክርስቲያን ከመተኩን መስተስሪ ኃጢያት ወከመትኩን አርያ ዘበሰማ ተባለ እንጂ ደጃች ገሌ፣ ካህን ገሌ ሰራ ብሎ አይቀጽልም። የሥላሴ እጅ ስላለ እንጂ ደካማ ፍጥረት ሊሰራ አይችልም። ግን እሳን ደስታውን ሊያይ ምስክር ይሆናል። ከዚህ በኋላ 2018 ዘመን ቤተ ክርስቲያን በሚለው ቅጽል መጣች። ይቺ ቦታ ከተፈጠረች 7518 ሲሆን የተተከለም የተነቀለም የለም። እሱ ያኖረው ምድር ነውና፣ በአጋጣሚ ግን በቅዱስ ሚካኤል አዛዥነት በቅዱስ ሚካኤል አብሳሪነት ቅዱስ ወራኤል ታዞ ሲመጣ ከቀራኔው የተቀዳውን ደም ሊያሰራጭ በየትኛው አገር ልጀምር አለው አላቸው። ሁለቱም መላእክት ምን አሉት? ባንድ አንደበት ኢትዮጵያ ትቅደም። የሰዎቹ ቅጽል እንዳይመስላችሁ መላእክት የተናገሩት ፊደል ነው። ታሮ ብለህ እንድትመጣ ጌታ ሲወል ሲወርድ አብረነው እንድንሄድ ኢትዮጵያን ካስቀድምክ ደብረ ከርቤን እንዳውድማ ለቅልቃት በኋላ ዘመኑ የመስቀሉ ማረፊያ ናትና ገበዘ ኢትዮጵያ ቀድማለች። ታቦተ ጽዮን ቅድም ትላለችና ያ መልአክ ያነንደም ያነን ደም ሲረጭ ጠብታ ሆዚ አርፈነ ስንት እነ ሰማይ ጠሩ ሲሯሯጡ ሰማይ ሆኖባቸው። ግን እኛ ብቅ ስንል እነሱም ብቅ ይላሉ፣ እኛ ስንተኛ እነሱም ያንቀላፋሉ፣ ቤተ ክርስቲያን ስትታሰብ እነሱም ተካ ይላሉ። ላይሳካ ሰማራ ቅልዙ ወደ ዱባ ጠጋ እንዲሉ። ያነን ትንቢት ያገኙ አባቶች ጸሎት አደረሱበት ክቡር መስቀሉ ሲመጣ ባርኮት አለፈ ሶስት ዓመት ተሶስት ወር ደብረ ከርቤ ሳይደርስ ኢትዮጵያን እየባረከ ቆይቷል መናገሻ ላይ አረፈ ብለዋል እንጦጦ ላይ አረፈ ብለዋል ይህም ቦታ ላይ የተወደደ ይህ የሚብል ይኖር ይሆን እንዲያማ ከሆነ ይቺ ፀሐይ ተለይታ ትሞቃለች ማለት ነው። የተደራረበ በረከት መጣ። ገብረ መንፈስ ቅዱስ ዝቋላም ባርከው በዚህ ሲሄዱ ባርከው ተዱ። አይገርምህም? ተክለ ሃይማኖት በኋላ ነው የተወደዱ። ታላቁ ታቦት ቅዱስ ሚካኤል ከእረር ተነስቶ ምድረ ዘረሬ ወርዶ ተክለ ሃይማኖትን አስወልዶ ወጥቶ ከዚህ ከወሻው ብዙ ዘመን ቆይቶ ወረደ ወደ ታች። ታቦተ ኪዳን ምረት በአምስት መቶ ክፍለ ዘመን ነው የመጣች። ለሰፊው ታሪክ ሰፊ ጊዜ ይጠማል። ይህን አሻራ ይዘው ምዕመናን ቤተ ክርስቲያን ችግር ቢደርስባት እንኳን የጽዋውን ፍርፋሪ የመስቀሉን ስባሪ እያያዙ ፍለጋ መጓዝ ግድነውና መስቀሉ ያረፈበትን ደመ መለኮት የነጠበበትን የነጠመበትን ፍርፋሪ ይዘው ሲከታተሉ በሰዓቱ እናት ዓለም መታጉባለች። መልዕልተ ፍጡራን መትሕተ ፈጣሪ ናትና እንደ ቦታው ይገባታል። አይገርም! እንደ ቦታውም ይገባታል። ቅዱስ ላሊበላ ቤተ ክርስቲያን ሠራ ብለን አደለም የምናደንቀው፣ ለቤተ ክርስቲያኑ መሠራት መሣሪያ ሆኖ መመረጡ ነው። ሠሪው እግዚአብሔር ነው። አስራ ሁለት ብለውናል አባቶች በመጽሐፍ ሳነብ ሰባ ሰባት ነው ያገኘውት። የፈጀው ዕድሜ ሀያ ሶስት ነው። መላእክት እየተራዱት ይላል። ግብፆች ጭቃ መጡ እስራኤሎች ድንጋይ ፈለጡ የሚለውን ጠላት ነው ያስቀመጠው። የእኛም አይተረጉሙም፣ አያረሙም፣ ዝም ብለው ያውታል። ከታምሩ ላይ ቀጥሎ መስቀሉ ተከፈለ ሲል ዝም መልስ የለም። እና ይህ እንደመሆኑ መጠን እናት ዓለም እዚህ መጥታ ብዙ ነገሮች ታልፈዋል። ገበሬ እርሻ ሲያርስ በበጋ አፈር ጠጥቶ ነው። በክረምትማ ሀጭቃው ላይ ወድቆ ነው። እዚያውም ተዘፍቆ ነው። በመስከረም በጥቅምት ውርጩን ችሎ ነው። ተመልሰ ያነው ሁሉ መከራ አልፎ ምርቱን አምርቶ ነው። የዓመቱን መከራ እረስቶ! ሊዘራ ሲሄድ እያለቀሰ ወጥቶ ምርቱን ጭሎ ሲመጣ ተደስቶ ከቤት ሲገባ ድካሙን ይረሳል። የክርስትና ድካም ይህን ይመስላል። አቀበቱ ሳይሆን የፈተናው አቀበት የክርስትናው እንቅፋት ምንና ምን እናት ዓለም ተወቀው። ስለዚህ ህዝብ ብፁዕ ህዝብ ዘእግዚአብሔር አምላኩ ፈተና ያልበገረው፣ ወሬ ያልጣለው ህዝብ ብፁዕ ነው። እምነቱ የጸና በምግባር የቀና ህዝብ የታደለ ነው። አንድም ለዚህ የተመረጠ ሁኖ የተገኘ አንደዚህ ጠንቋይ ቤት፣ አንደዚህ ቃልቻ ቤት የሚንከባለለው ከዚህ ቁጥር የለውም። በሃይማኖት ጸንቶ ያለ መልካም ምኞት ካሰቡት ያደርሳል። ዳዊት የተመኘውን ሰሎሞን ጨርሷል። ብዙ አባቶች እንደ ዳዊት ተመኝተዋልችን ቦታ ምኞቱን አኑረው ሄደዋል። እንደ ሰሎሞን የታደላችሁት እዚህ ደርሳችኋል። እንደ ሰሎሞን፣ ስለዚህ ብዙ ኃጢአት ቢቀርም ታስተናቅሉታላችሁ እንጂ ብዙ ህዝብ ዘ እግዚአብሔር አምላኩ መባል ይገባችኋል። ዛሬ ሁሉ የትካሃለዘ ያምን ለሚያምን ሁሉ ይሆንለት ወዘን በለታ አምኖ ሰይት ካሊ ምርግ ወለ እግዚአብሔር ሲል ማፍረሻው ነዚያ ይጽፋል እንጂ በእምነቱ ጸንቶ በምግባር ረክቶ ያለማ ምላድርግ ምን ተነግበር የሚልማ ያለ ሃይማኖት ምን ስራ አለ? ያለ ፍቅርስ ምን ሰው አለ? ፍቅር ባለበት ክርስቶስ አለ። እምነት ባለበት ፍቅር አለ። መተሳሰብ አለ። መወያየት አለ። ጸሎት አለ። ምህላ አለ። በጉሳተ ልብ አደለም ቤተክርስቲያን የምትተከለው በመንደር ስብሰባ አደለም ቤተክርስቲያን የምትተከለው በጸሎት በእምነት አባቶች እርዱን ዘመኑ ነው ወይ አንድም አራት ነገር ያስፈልጋል ስራና ዘመን ሰሪና አሰሪ ፈቃድ እግዚአብሔር እነዚህ ሲስማሙ ሁሉ ይሳካል እነዚህ ካልተስማሙ ነገሩ ገደል ይሆናል እኩሉ ማጣጭ፣ እኩሉ ሯጭ፣ እኩሉ ገልባጭ፣ እኩሉ ሰምሰጭ ይሆናል። አው! ተስማምቶ ከተነሳ ግን ሁሉ ነገር ያምራል። ሁሉም በአንድ ስለሆነ እሺ እያለ ይቀነዋል። ሳምንት የነበራችሁበት ትንሽ መንገዱ እንዲያ እንዲያ ቢልም፣ ትኖራላችሁ እዚያች ቅድስት ቦታ ድንግል ማርያም ምን አለች? ልጄ ከፈጠረው ምድር ኢትዮጵያን ቢያለቃትም እንደ ግሸን፣ እንደ ደብረ ከርቤ የሰራው ቦታ የለም ብላ ድንግል ያመሰገነችው ነው። በቀደም ያሳያችሁ ያያችሁት ቤተ ክርስቲያን ወይም በዘመኑ ለቀቃ ይባላል። ንግድ ነው፣ ቤተ ክርስቲያን እየሸጡ መብላት ነው። እሳት ይሆናል እንጂ ለዛሬው ብር ይሆናል።

ጠላቶቿ ቢበዙም እነሱን እያጠፋች ስታጠፋ አይታወቅባትም። እምትወረውረው ዱላ የላትም፣ እማታደርገው ጸሎት ግን የለም። የፈጣሪ ቤተ መንግሥት ናትና ወደ ፍጡር ቤት ታተድም ወደ ፈጣሪ ሆነው የምታመለክተው የሱ ቤተ መንግሥት ሁና ነው እስከ ዛሬ የቆየችው። የግለሰብ ብትሆን አንድ ቀን በተነሳች ። ያስ ስለዚህ እምነትማ የማያደርገው የለም። ጎንበስ ቀና ስትሉ ነቀል ተከል ስትሉ እዚህ ደረሳቸው። አምሳያ ስፈልግ ጃቲ ኪዳነ ምሕረት ጉልላቷ የምየምን ይልክን ዘውድ ይመስላል። አንገቷ ግን እጥር ያለ ነው። የከተማ ሴቶች ዞሮ ያስመስለዋታል። ይህ ደግሞ ለየት ያለ ነው። በዚህ ሳልፍ አየሁኝ ይችን አገር መቸልያት ይህን እዚህ መቸል መርቀው ብየሳሳሁኝ። ከግሸን ሁለት ነው ሦስት ዓመት የፈጸመውን የቅዱስ ሚካኤል ቤተክርስቲያን አስራ ስምንት ቁልፍ አስረክበን፣ ስራው በመነኮሳት ነው እና የተጠናቀቀው። ወደዚህ አመድበት ጉዳይ ስለነበር በዚህ በሰሜኑ ዙር የመጣው ትናንትና ቅድስት አርሴማ አንድ ቦታ ላይ ተሳልሜ ልመጣ ስል ካህናት እንደ ኳስ ተቃለሙኝ። ጻድቋ ፈቅዳ ነው ብዬ ገባው። እዚያ ሁኜ ምን ትዝ አለችኝ? ምቹ ቦታ መቼ ይሻላል? ቅዳሜ ልደታ አይደለች ብዬ መልእክት ላኩኝ። ፈቃደ እግዚአብሔር ሆነ። ስራውን ለማየት እንጨቱ ይቅላና የተጀመረው ጨረስና መቼም አዲስ አበባ ያለውም የሌለውም መናፍቃንን ባንቀብስም የማይመጣ ፍጡር የለም ደብረ ዕንቁ ልደት አለማርያምን ያላየ ክርስቲያን ክርስቲያን አይደለም ብን ባህር ዳር ገብቶ ሐመረ ኖኅ ልደታን ያላየ ብን በዚያም ትንሽ አለሁበትና ከትግሉ ያም የተለየ ነውና የዚህ ደግሞ ለየት ያለ ነው። አሁን እንግዲህ በኮሚቴም በማንኛውም የማይታየው ቤተ መቅደስ የእናንተ ሰውነት ነው። ሆዳችሁ ከስስት፣ ልባችሁ ከትቢት፣ አፋችሁ ከሐሜት፣ ህይወታችሁ ከዘረኝነት፣ ውስጣችሁም ውጫችሁም ሃ አምልኮ ባይድ ነፃ ከሆነ ዘወር ብለን የምናየው ህንፃ እግዚአብሔር ሰውን ነው። ይሄ መንክር እግዚአብሔር በላይ ለቅዱሳን የሆነው ከዚህ ላይ ህንፃ ወውሉድ ያብዩ ስመ ሲል ህንፃ ወውሉድ የአብዩ ስመ ሲል ትውልዱ በስራው ሥራው በትውልዱ ሲወደስ ይኖራል። ቦታ ቦታ ማለት አፋውቶ አይናገርም። አገር አገር ማለት መሬት አይንቀሳቀስም። አገር ማለት ሰው ነው። ህንፃ ማለት መልካም ስራ ነው። ትውልድ ማለት በዛን ጊዜ ተገኝቶ እድሉን የተካፈለ ነው። እንግዲህ በቅዱስ ላሊበላ ዘመን ከዛሬ ሺህ ዘመን በፊት የነበሩ አገዞች የሉም፣ ስራው ግን አለ። እናንተም እገሌ መልኩ ጥሩ ነው ልጁ ጥሩ ነው ስትሉ እንዴት አድርጎ ወለደው አይባልም። ለምን መውደቅ እንጂ መስራት አይችልም። ሰውየው ምን ይመስላል? የመልክ ጉዳይ ነው። እንዴት አድርጎ ፈጠረው የፈጣሪ እንግዲያማ ይሄ ቦታ ይነሳል በምን በመልካም ስራ ማን ነው የሰራው አናጺው ነው ማን ነው ያሰራው ክርስቲያኑ ነው ማን ነው የፈጸመው መንፈስ ቅዱስ ነው ሰሪው አይደለም የሚደነቀው የሰሪውን ጭንቅላት ለዚህ ያደላ አምላክ ነው ተግባባል የሰሪውን ጭንቅላት ልጁንም የፈጠረ እግዚአብሔር ነው። አማረም አላማረም ስራ የእግዚአብሔር እንጂ ፍጡር ፍጡርን መስራት አይችልም። ህንፃ ወውሉድ የአብዩ ስመ ይህች ቦታ በተነሳች ቁጥር የደከማችሁት በሕይወት እንኳን ብታርፉ በጸጋ ስለምትተርፉ በዛን ዘመን የነበሩ እየተባላችሁ ስትነሱ ትኖራላችሁ። ደስ ይበላችሁ። ይው ነው። ከዚህ ላይ ለሰላምታ ይበቃል። እንደ መንፈስ ቅዱስ ተርፎ ይጠብቀኝ። ቅድም ያነሳሁትን ሳወሳላችሁ በሊፍት ነው ዕቃውን ሁሉ ያወጣ ነው። ሊፍቱን ቆረጠብን ሰይጣን የሚካኤል ቤት ስለሚሰራ ጠላቱ ነውና አንድ ባለ ተስፋ ከቦታው ጠየቅነው ገራዥ ነው ሰጠን ሊፍቱን ምን ያህል ይከፈላል አልነው ነው አባቱ ጸሎት እንጂ ገንዘብ አይጠየቅም አለ ያ ሊፍት መንገድ የተዘጋበት ስራ የፈታንበት ሲሚንቶ የተወደደበት ማቴሪያሉ የታጣበት ተቆጥሮ ሁለት ዓመት ፈጅቷል። ሥራው ተለቅመ የተሰራበት ሦስት ዓመት ነው። በቀደም ያያችሁት የቅዱስ ሚካኤል ቤተ ክርስቲያን ያንን ከታች ሁለት ዓመት ተሶስት ወር የፈጸመ የገዳሙ ስራ አለ። በአጠቃላይ ሁለቱ ቤተ መቅደስ አምስት ዓመት ተሶስት ወር ፈጸመ በማለት ነው። ይህ ያደረገ እግዚአብሔር እንጂ መነኮሳት አይደሉ። ታዲያ ኮሚቴውም አናጺውም ምን ተንግበር ነው እንጂ ጭቅጭቅ የለም። አሁንም ብዙ የሚቀረን ነገር አለ። በመቶ ፐርሰንት ሰባውን እዳችኋል፣ ሰላሳ ይቀራችሁ የቀረውን ማስዋብ አውደ ምረትን ማስፋት ከግለሰብ አዳራሽ እንደ መናፍቅ ተሰብስቦ በሃይማኖት ከማስተቸት ደብረ እንቁ ልደታ ላይ ሰፊ ጉባኤ ዘርግቶ ከሞት የተረፉትን አባቶች ጠርቶ አጥንትም ይሰብር ትምህርት ማስፈትፈት ይጠበቅባችኋል። ያስጀመረችው አምላክ እንግዲህ ይህን የሚያስፈጽማችሁ ቀሪ ጊዜያችን ለሁላችን ይሁንልን። ያለውን ችግራችን ራሳችን ችግር ብንሆንም እንደ ምረቱ ይመልስልን። እሺ አጥፊዎችንም፣ ችግር ፈጣሪዎችንም፣ ቤተ ክርስቲያን ተቃራኒዎችንም የሰይጣን እንጂ የመንፈስ ቅዱስ አይደለምና እሱ የሞተለት እንጂ ሰይጣን የሞተለት ሰው የለምና ልቦና ሰጥቶ ይመልስልን። ቤተ ክርስቲያን እንግዲህ የምረት ቤት እንጂ እገሌን አጥፋልኝ ብላ ተንበርክካ አትጸልይምና፣ እነሱንም ልቦና ሰጥቶ ይመልሳቸው። በስደት ያሉትንም ዜግነት ካለወጡ ለሀገራቸው መሬት ያብቃቸው። ይህንም ይህንም ይህንም ሰርታችሁ የሰማይ ቤታችሁን ለማነጽ እናንተ ደግሞ ውስጥ ሕይወታችሁን በንስሐ ኮሚቴ ልትታነጹ ይገባል። እመብርሃን ትርዳችሁ። እስተዚህ ይቆየን።